የአዳማ ከተማ ነዋሪዎችን ክፉኛ ያሳዘነ አንድ መረጃ ልንገራችሁ። እዚህ ጋር የምትመለከቱት ወጣት አብደላ ናስር ይባላል። በአዳማ ከተማ ከአርባ ምንጭ የመጣ ሙዝ በመጫንና በማውረድ ንግድ ስራ ላይ ይተዳደራል። በፋሲካ ዕለት ታዲያም ከጓደኞቹ ጋር አምሽቶ ወደ ቤቱ ሲመለስ ሶስት ግለሰቦች ሞባይሉን ዘርፈው ህይወቱን ነጥቀውታል። በዚህም የተነሳ በርካቶች ሀዘን ላይ ወድቀዋል። ግለሰቦቹ ተጠርጣሪ ተብለው የተለዩት እነዚህ ናቸው። ታዲያ ግለሰቦቹ እንዲያዝ ህብረተሰቡ ርብርብ እንዲያደርግ ጥሪ ቀርበዋል። ሰላም እንዴት ናችሁ? ዛሬ እዚህ ጋር የምትመለከቱን እንዳለ የ18 ቀበሌ ልጆች ነን፣ የ18 ቀበሌ ወጣቶች ነን። እናንተ ጋር ዛሬ በዚህ ቪዲዮ የመጣንበት ጉዳይ ወንድማችንን አብደላ እንግዲህ ተነጥቀን ነው፣ ወንድማችንን አብደላ ተገሎብናል። እና መላው ናዝሬት ላይ ያላችሁ በመላውም ያላችሁ ይሄን ቪዲዮ የምታዩት ያው ልጆቹን እዚህ ጋር በምስልና በፎቶ እናስቀምጥላችኋለን። ከጎናችን እንድትሆኑ፣ እንድተባበሩ እንጠይቃችኋለን የወንድማችን ገዳዮች እንዲያዙልንና ወንድማችን ደም ደመከል በሆኑ እንዳይቀር ከጎናችሁ መሆናችሁን ትብብራችሁን ከእኛ ጋር አንድ ላይ እንድታሳውቁ እንፈልጋለን። ወንድማችንን አተነዋል። ናዝሬት ላይ የምትባሉ እንዳለ ታዋቂ ቲክቶከሮች እንዳለ ዛሬ ከኛ ጎን መሆናችሁን እንፈልጋለን። ይህን ቪዲዮ የምታዩ እንዳለ ሪፖስት እያደረጋችሁ ኮፒ ሊንክ እያደረጋችሁ ከጎናችሁ ሁኑልን። ወንድማችን አብደላ እንግዲህ ተነጥቀናለው። ከጎናችን እንድትሆኑ እንፈልጋለን። ሰላም ቤተሰቦች ውዴ ቲክቶክ ቤተሰቦች እንዳላችሁ፣ እንዴት ናችሁ? ሰላማችሁ ይብዛ። ዛሬ እዚህ የቆምንበት ምክንያት ሌላ ምክንያት አይደለም። ያው ወንድሜ ይገልጾታል አጠር ባለ መንገድ የምንነግራችሁ ነገር ወንድማችን አብደላ ሕይወትን ተነጥቀናል። ይህንን ደግሞ ያደረጉብን ሰዎች ሶስት ሰዎች አሉ። እነኛን ሰዎች ሶስት ሰዎች ከላይ ቪዲዮ ላይ በምታዩት መንገድ ፎቶአቸውን እናስቀምጣለን። ካገር የሚወጣሉ የሚባል መረጃ ስላለ በተቻላቸው አቅም ሼር ዲዩት ኮፒሊንክ ሪፖስት በማድረግ ተባብራችሁን ፍትህ እንድናገኝ ፍትህ ለወንድማችን እንድናገኝ ነው የምንፈልገው ሌላ ምንም የምንፈልገው ነገር የለም ፍትህ ነው የምንፈልገው ሁላችንም አንድ ላይ ፍትህ ለወንድማችን ለአብደላ